ኢቲኤች ዲሊቨሪ የእጣ ካርድ በየሳምንቱ የሚወጣው አምስት ሺህ ድርሃም እሑድ እሑድ በኢቲኤች ዲሊቨሪ ሰላም እንደምን ናችሁ ዛሬ ስለ ብሉ ካርድ ልነግራችሁ ነው የመጣሁት የትላንትናው እሑድ እጣው አልተጣለም ለምን አልተጣለም ብላችሁኛል ነገ እሑድና አንገዛም ልብ ግዙ የመድሀም ክመሞች የኔ ጀግኖች ልብ ግዙ ነው በነፈሰበት ቦታ ትንፈሱ ውሃ ነው በፈለገበት ዩኒፎርም ይመስል አንድ አይነት ስራት ትወዳላችሁ። እስ ይደግራችሁ። አንገዛ አንገዛ። እኛ ልብስ አምሮን አይደለም የመጣ ነው። ለውጥ አምሮን ብር አምሮን የመጣ ነው። የኢቲኤች ዲሊቨሪ የእጣ ካርድ በየሳምንቱ የሚወጣው አምስት ሺ ድርሃም እሁድ እሁድ፣ በኢቲኤች ዲሊቨሪ ከኛ እቃ በማዘዝ ብቻ የትኛውም እቃ ከኔ ኦርደር ስታደርጉ በኢቲኤች ዲሊቨሪ ካርድ ነው የምልክላችሁ። ያንን ካርድ ተቀብላችሁ በየሳምንቱ አምስት አምስት ሺ ድርሃም በየወሩ አስራ አምስት ሺ ድርሃም በየሶስቱ ወሩ ደግሞ መቶ ሺ ድርሃም ነው። አሁን እንግዲህ የአሁኑ እሁድ ላይ ለሁለት ሰው አምስት አምስት ሺ ድርሃም እጣ ይወጣል። ቀጣይ እሑድ ደግሞ መቶ ሺ ድርሃም እጣ አለ። ስለዚህ የትኛውንም እቃ ኦርደር ማድረግ ብቻ ነው የሚጠበቅባችሁ። እኔ ደግሞ በኢቲኤች ዲሊቨሪ ነው የምልክላችሁ። እሱ ደግሞ የእጣ ካርድ ይሰጣችኋል እንግዲህ እድላችሁን ሞክሩ። ለእጣ ካርዱ ምንም አይነት ገንዘብ አትከፍሉ። ኦርደር ካደረጋችሁ ኦንላይን ላይ የትኛውንም እቃ፣ በእሱ ብቻ ነው ካርዱን የምታገኙት። ቤትኤች ዲሊቨሪ። እድለኛ ሁኑ። አሁን ሊቭ ላይ ነኝ። መታችሁ እዘዙ፣ የትኛውንም እቃ። ሰላም፣ እንዴት ናችሁ? ዛሬ ስለ ብሉ ካርድ ልነግራት። የትላንትናው እሑድ እጣው አልተጣለም። ለምን አልተጣለም ብላችሁኛል። ነገ እሑድ አንድ ላይ ሁለት ሳምንት አንድ ላይ ሆኖ ሊጣል ታስቦ ነው። ስለዚህ አንበላልናችሁ ሃ አንበላልናችሁ። እኛ ብልጥ ሆን ምንዛሬ ዛሬ እንቆይ የመደም ብልጥ ስትሆኑ ግን ማለት ነው። የሆነ በቃ የሚያስቀብጣችሁ ምናምን የሆነ የእናንተ እንዴት ታማጉን። እኛ ደግሞ ጥሎብን ሞኝ ነን ታውቃላችሁ። እናገኛለን ብለን እናስባለን ማለት ነው። ስለዚህ አንድ ሺ ሰው አውጥቶ አንድ ሺ ሰው አንድ ነው የሚሸለሙ ይሄ ሁሉ ገንዘባችሁን ካለ ምን ነው የምጥሉት? እውነቴን ነው የምነግራችሁ። እኔ ይሄ ሎተሪ ምናምን የሚባል ነገር እኔ ደስ አይለኝም። ስለዚህ

ስለዚህ እኛ የእናንተን አላማ የእናንተን ኮተት የእናንተን ቡትቲ የምንሰበስብበት እኛ ምንም እቅዱም አላማውም የለንም። እንዳትገዙ የመዳም ገማሞች እውነት የንመጣችሁ እንዳትገዙ። አሁን ብላችሁ ብላችሁ በደካማ ጎን መጣችሁ በሎተሪ መጣችኋል። ይህን ያክል መቶ ድርሃም ካገኛችሁ እናንተ ሀገራችሁ አገቡም መቶ ድርሃም ካገኛችሁ እናንተ ሀገራችሁ ለምን አገቡት? መቶ ድራሃ ምን ያክል ነገር በኢትዮጵያ ስመነዘሩት እኮ እናንተ ኢንቨስተር ሚኒስተር ናችሁ። ስለዚህ እኛ አንገዛም። ይህን ያክል ብር ካገኛችሁ በምን አባታችሁ እድላችሁ ነው። እኛ እናንተን ኮተት የእናንተን ካለ ፍላጎታችሁ እያመጣችሁ ዝ እያንዳንዳችሁ እናንተ ሰላም እየኖራችሁ ተቀምጣችሁ፣ የፈለጋችሁትን በራሳችሁ እየተንቀሳቀሳችሁ፣ እንቅልፋችሁን እየጠግባችሁ እኛ እናንተን ዴም ተፍተን እንዴም ድንብለን እንቅልፋችን እንተተን እንቅልፋችን እንደዚህ አፍጠጠን እንድህ ተቀምጠን እያደርን እየዋለን። እኔ ማንም በተለይ በተለይ የዱባይ ብር እውነቴን ነው የምነግራቸው፣ እንደዚህ ዴም እኮ ነው፣ እንድህ እኮ ዴም ነው የምናመጣው። ስለዚህ እኛ እንደዚህ ሁነን እያመጣን ገዞን ደግሞ አሁን እምቢ ስንላችሁ ማለት ነው፣ ርካሽ ነው ብትሉን፣ ሰባት ነው አንድ ሽቲ ሰባት በመቶ ብር ሰባት ነው ብትሉ እምቢ ያልናችሁ እኛ ብልጥ ሆን፣ ምክንያቱም ምንዛሬው ጋር አብረን ከርን እያሰብን ነው። እኛ እኮ ልብ ስንገዛ ደካማ ጎናችንን የምፈልጉልን ነገር እኮ ነው። ድርም የሚላይ ማለት ነው። ደካማ ጎናችንን የምፈልጉልን አንፈልግም። እስኪ አንፈልግም፣ ለእናንተ እናንተ ገዝተን ድረፈር ከፍለን ምን ብለን ምን ብለን እኛ አንፈልግም፣ አንፈልግም በቃ። የመድያም ቀበሞች አሁን አሁን እያኮራችሁኝ ነው። እውነቴ ነው የምነግራችሁ። አሁን አሁን ልብ እየገዛችሁ እያኮራችሁኝ ነው። እንደ ጎበዝ ሆም ጥጥ ስትሉ፣ እንደ ሎሚ ሆምጥጥ ስትሉ፣ እንደ ብርቱካን ሁሉም እንዲገብጣቸው አትፈቀዱላት።

እኛ ሰራ ሰራ አድርገን ሀገር ሀገር እንድንገባ ፈልጉም የእኛ ደፋሮች ተዋውቀና ተንተዋወቀ እንተናነቅ ብላለች አገሬ ሰው እናንተ አንድ ሰው ለነገሩ እያገኝም የጣም አይታወቅም። ደግሞ ማለት ነው እኛ ሞኝ እናንተ ብልጥ እኛ ስታሁን እንደ ሚጡ ሚጡ የችትን ሲፈር ለምትመጠምጠው የሚጡ ትመስላችኋል። ለነገሩ እነሱ ራሱ ብልጥ ሆነው አስር ብር ሲሰጧቸው አይቀበሉም ያሁን ልጆች አምሳ ብር ካልሆነ ማለት ነው። ምክንያቱም ምንም አልገዝ እንደማይገዛላቸው ስላወቁ ማለት ነው። ስለዚህ ስንተዋወቅ እንተናነቅ ተዋወቀ ነን ሁላችን። ስለዚህ አታሞኙን እየመጣችሁ፣ እኛ ደክሞናል፣ ታክቶናል። ሀገራችን መግባት ነው የምንፈልግ ሰራ ሰራ አርገን አምስቴቱንም አስቤቱንም ሸቀል ሸቀል አርገን ሀገራችን ልንገባ ወስነናል። ለራሳችሁ ቁጭ ብላችሁ ፍቅራችሁን እያጣጣማችሁ ዝ የሚያነቃንቆን በራ እየተፈላሸሻችሁ በገዛ ፍላጎታችሁ እኛ ኮ ነይ እንቅልፋችን እንደሻለን እንቅልፍ ተኝተን እና አምጪ ና ውሰጂ እንዲህ በይ የተባለ ስቅት ቶ ለነ የምናገኘው እናንተ ይህን ሰጠ ይህኛን እንትን ብላችሁ ነው። እንደሱቅ ያከፈታችሁ ይህ ሀበሻ ዩኒፎርም ይመስል አንድ አይነት ስራ ትፈጥ ትወዳላችሁ። እስ ደገ ናቸው። አንገዛም አንገዛም። እኛ ልብስ አምሮን አይደለም የመጣ ነው። ለውጥ አምሮን ብር አምሮን የመጣ ነው። የማንም ኮተት አምሮን አይደለም የመጣ ነው። የዚህ ሀገር ልብስ ደግሞ ከምን ይቆጠራል? ሲጀመር ነገር ሀገር ገብቶ ቁምሳጥን ያጫውት እንደሆን እንጂ ምንም እየሰራ አይደለም። አንድ ቀን ከዚህ ከውጭ ሀገር ይሄድኩትን ልብስ ሳለብሰው መልሼ ድጋሚ አረባ ሀገር መጣሁ። እውነቴ ነው ነግራችሁ፣ ሞኛ ትሆኑ ልብ ግዙ፣ ብልጥ ሆኑ። የማይረባ ሽቴ እኛ ኮ እዚህ ሀገር አንኖር መኖሪያ እኛ ኮ ለስራ ነው የመጣ ነው እንጂ እዚህ ሀገር ልንኖር ልንሞላቀቅ እኮ አልመጣንም። ሀገራችን ገብተን የምንለብሰው ቆንጆ ቆንጆ ብራንድ ብራንድ ልብስ ሀገራችን አለ። ስለዚህ እዛውን እንገዛዋለን። እዚህ ገዝተን ቀረጥ ዲያ ደረሰ አልደረሰም ካርጎን ብታረጉ ምናምን ምን ነው ከዚህ ሁሉ ጭንቅ ካርጎን ብታረጉበት ይቀርላችኋል። እንደገና ደግሞ ከዚህ ሲመጣ ድራይቨር የሚባል አለ። እዛ እዛ መውጫው ይሄን ያክል ለምን ትንቀሳቀሳላችሁ? የመዳም ቅመሞች ብልጥ ሆነናል። አሁን አሁን ብልጥ ሆኑ እናንተ አንገዛም። ተፈለጋችሁ ሎተሪ ከፈለጋችሁ እንዲሁ ይሰጣችኋለን ብትሉን ራሱ የድራይቨሪ አንከፍልም ራሱ ማለት ነው ነጻ እንሰጣችኋለን ንውሰዱልን ብትሉ ከሱቃችሁ ማለት ነው አንወስድም፣ አንወስድም እኛን ነፃ ብሰጡ ራሱ አንፈልግም። ልብ ገዝተናና አውቀናል። ድሪቨሪ አንከፍልም፣ ከድሪቨሪ ነፃ ነው። እንደዚህ እንደዚህ እናደርሳለን፣ ያላችሁበት እናደርሳለን። ከድሪቨሪ ነጣ ነው ትላላችሁ። አንጥቶ አንጥቶ ይልቀቃችሁና፣ ወላሂ ድሪቨሪ እያስከፈላችሁ ነፃ ነው ትላላችሁ። መጀመሪያ መግቢያ ወደ እናንተ መሳቢያ መሽማ እንደ እጅግ አግኝታችሁ የለ። ስለዚህ ከድሪቨሪ ነጣ ነው ትላላችሁ ድርፍር አድርጋችሁና፣ ስለዚህ አንገዛም። ሀያ አምስት ብር የትም ሆኑ ችግር የለውም። ሀያ አምስት ብር የድሪቨሪ ተከፈላችሁ ችግር የለውም። ሀያ አምስት ብር እኮ በኢትዮጵያ ስንት እንደሆነ አልገባችሁም። ስለዚህ ሰምታችኋል። የዲሪቨሪ ነጻ ስታሞኙን አንጀቴ ሲቃጥል ነበር። አሁን ደግሞ መልሳችሁ ደግሞ ሎተሪ መቶ መቶ ሺ ድረሃም ውሸታሞች። ስንተዋወቀ እንተናነቅ፣ ተዋውቀን ሁላችንም ነቅተናን የመዳም ቅመሞች የእውነት የእውነት ተጨቅጭቃቸው ተጨቅጭቀን ተጨቅጭቀን አሁን አሁን ብልጥ ሆነናል። ወይ ፈንክች የመዳም ቅመም የማንም ውዳቂ ማንሻ መሰማችሁ? እንደኛ የታመመ ሲመጣ እንረዳለን፣ የተጎዳ ሲመጣ እናነሳለን። ቤተሰብ እህት ወንድም የአካባቢ ሰው ሲሸግረው ራሱ የምንረዳ ሰው ነን። ግን እኛ አሁን በቅቶናል መሮናል። የማንም ውዳቄ ማንሻ አይደለም። ራሳችንን እየሆን ነው። ራሳችንን እናዳምጥበት በቃ ተውን፣ ተውን በቃ ራሳችንን እናዳምጥበት። በቃ እሰይ የኔ ጀግኖች አኮራችሁ ዛሬ። እሰይ የኔ ማሮች፣ የኔ ምርጦች እንደዚህ ስትሆን እኮ እንደት ደስ እንደምትል ታውቃላችሁ። እና ሰምታችኋል አምስቴቱን ማሰራችሁ ነው፣ ይዛችሁ ቁጥር አርጋችሁ ሀገራችን ላይ ገብተን የፈለግነውን ስራ እንሰራለን። ያውም የመዳም ሸቃላ ልብ የላትም የመዳም ሸቃላ ዝም ብላችሁ ችግር አውሯት፣ እሷ ልብ የላትም፣ እሷ ሆዶ አይጨክርም እየተባለ መበላት፣ መገፋት በቃ ሰልችቶናል። አለቅም እና ይህን ይመስላ ጓደኞቼ። ሰላማችሁ ብዝዝት ይበልልኝ፣ የእኔ ጀግኖች።